የሚሳደቡ ይሄ አማራ ነኝ የሚለው አካል እስቲ ዋቸው ሁሉንም እስቲ የጎጃም አክቲቪስት ነኝ የሚለውን በሙሉ ግቡና ዩት እነ ግርማ አየለ ሌሎቹንም ግቡና ዩቸው። እነ ይሄ ነው ሽበሉ የስጋ ቆራጩ ገብታቸው ያቸው ገብታቸው ያቸው እነዚህ ድቅል ማንነት ያላቸው በአማራነታቸው የሚያፍሩ የተልባ ስፍር የሆኑ አቋም የሌላቸው የጎጃምን ሕዝብ በላይ ዘለቀን ማይወክሉ ጀግንነት በበራቸው ያላለፈ ሃይማኖት የሌላቸው አሁን እኳ ደሮች በእኔ መጠን እንኳን ቆሞ ተደፈር ተገደል አይሉ አይሉ እነሱ ናቸው እኔ ላይ የሚውሉት፣ እነሱ ናቸው እኔ ላይ ቋቅ ሲሉ የሚውሉት። እኔ ቃል ስለገባው እኔ ቃል ስለገባው ቃል ስለገባው ትርፌን ስለማቀው እንዲው በብዙ ኃጢአት ሲሆን ልግባ፣ በዝሙቴ በሌብነቴ በስርቆቴ በውሸቴ ልግባ። ለአማራ ድምጽ በመሆኔ ለአማራ ድምጽ በመሆኔ እግዚአብሔር መንግስቱን ይከለክለኛል ብዬ አላስብ ብድን ብድን ኃጢአቴ እንደ ተራራ ተከምሮ እግዚአብሔር ዙፋን ፊት እግዚአብሔር ዙፋን ፊት ለዚህ ህዝብ ለአንቃዬ ልሳኔ እስኪሰነጠቅ የጮውኩትን እሚዛኑ ላይ ጠብታ አድርጎ በላይ ሰብ በጥሪኝ ውሃ እንደዳነው እኔ አማራ መዳኛዬ ነው ብዬ ነው። የአማራ ኬዝ መዳኛዬ ነው። የአማራን ጉዳይ ያዙና ገብታ ታገኝታለች። አሁን ብዙ ሰው የአማራ ኬዝ ገንዘብ ያበላል፣ የአማራ ኬዝ እንደዚህ ያደርጋል፣ የአማራ ኬዝ የእሱን ችግር መናገር ምናምን ይሳል ግብ አናየው። የአማራን ጉዳይ ይዘ ስትሄድ የሚጠብቅህ እሳት እሳት ነው የሚጠብቅ ትግሬዎቹ እኮ ስትሄድላቸው አሁን የትግሬን ኬዝ ይዘህ ስታጮሁላቸው ትግሬዎቹ ንጉሥ ነው የሚያደርጉ። ትግሬዎቹ ወርቅ የወርቅ ካባ ነው የሚያለብሱ። አላያችሁ? እነ ደሩ ዛህረሩ እንማንትስ የምናምን በአንዴ ተገልብጠው ትግሬ ከትግሬ በላይ ትግሬ ሲሆኑ በቪአይቪ ከሆኑ መቀሌ ድረስ የተወሰዱት ባሉበት ደግሞ ብዙ ቀዳዳቸው ይሸፈልላቸዋል። እስቲ የኦሮሞን ኬዝ የሚይዙትን ሰዎች ተመልከቱ። በቪአይፒ እኮ ነው የሚሄዱት። በአውሮፕላን በአውሮፕላን እኮ ነው የሚሄዱት። የኦሮሞን ኬዝ ይዘው ኦሮሞ እንደዚህ ምን ጊዜ የሚጮሁት እነ ናትናኤልን በሉት፣ እነ ጌትነት አልማው በሉት፣ እነ ስዩም ተሾመ በሏቸው፣ እነ ዩቶማስ ቻቸው በሏቸው። ራሳቸው ተገልብጠው የኦሮሞን ኬዝ ይዘው ኦሮሞና ወይም ሞት ያሉ ሰዎች ክብራቸው ክብራቸው ሰውዳቸው አቅሊላቸው እስቲ የአማራን ኬዝ ያዝ እኔም ተመልከተኝ። የአማራን ኬዝ ይዘ እኔም ተመልከተኝ። ወቀጣውን ማለት ነው። መናፍስቱ በሙሉ ተሰባስበው ጦራቸውን፣ ሰይፋቸውን ይዘው የሚሉት እኔ ላይ ነው። ደግነቱ እግዚአብሔር እስካሁን አልገለጠብኝም፣ ማጥያቴን በደሌ እኔም ደግሞ ብዙም በየመጠጥ ቤቱ ብዙ አልተልከሰከስኩም። እና እንጂ በየሰውን ቤት እጅ እኔ ፍርፋሪ አልበላ ሰው ቤት እጅ ብቻ ለሆድ አልገዛም ለሆዴ አልገዛም። እንጂ ያው ሩጦ የሚመጡት ገብረ መስቀልን በሰላሳ ብር ሸጠ ይዱኛል ገብረ መስቀል እንደሸጠ ነው ያቁም ገብረ መስቀልን ውሮሮውን ይ ባታይ ገብረ መስቀልን ለህዝብ እውነት መግለጤን ብዙ ሰው አያውቅ። እና ያችን ገብረ መስቀልን ያመጣሉ ሌላ ነው የቲያንስ ነው ያመጣሉት ቲያንስ ስራ ነበር ያለው። ሌላ ነው መለስ ዜናዊ ቀብር ላይ አልቅሷል ማለት ነው። ታራ አላለቀስኩም። ባለቅስም ደግሞ እንትን የለውም። ነገር ግን እኔ የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር ዋና ጸሐፊ ነኝ። እንደ ዋና ጸሐፊነቴ ስራ ያገናኘን ነበር። የመብት ጉዳይ ነው ምናምን ማህበረ ቅዱሳን፣ እስላሞቹ፣ ቄንጤዎቹ፣ ዘፋኞቹ እኔ የኮፒራይት ጉዳይ ዋና ጸሐፊ አድርገው ሹሙኛል። ስለዚህ በድርጅት ሄጃለሁ። እዛ ላይ ጋዜጠኛው መጥቶ እ ምን ተሰማ ሲለኝ በጣም ያሳዝናል እና ታዲያ ኔ ለአሜሪካኖቹ ከበሮ ልደእንድቅል ፈልጋል። በቃ የሚያመጧት እችን ነው፣ እችን ያመጣል። ከዛ ጋላ ነው ይሉኛል። ከዛ ኦሮሞ ነው ይላሉ አንዳንዶቹ። ጋላ ምትለዋል መጠቀም ይፈራሉ። አንዳንዶቹ ደግሞ ኦሮሞ ነው ራብ ይሉኛል። እኔ ደግሞ ማንነቴን በግልጽ ተናግረ እኔ የሐረርጌ ቆቱ ነኝ ብሄር፣ ጋላም አደለም፣ ኦሮሞም አደለም፣ አማራም አደለም፣ ትግሬም አደለም፣ ወላይታ ከባታ ምናምን አደለው። እኔ ያደርገኝ ቆቱ ነው። የሚል ቆቶ የሚባል ብሄር የለም ታልቀኝ አለ። ቆቱ ነኝ፣ ቆቱ እዚህ። ይሄ ሊከበርልኝ ይገባል። ከዚህ ውጭ የሚያመጡት ነገር የለም። ነግሮና ይባላል። የአማራን ኬስ ስትይዙ ብዙዎቻችሁ ገንዘብ አለው ካላችሁ፣ ምንም እናሞክሩ ኑና ሞክሩት፣ ኑና ሞክሩት። ብዙዎቹ ይህንን ነው የሚያወሩት። እናና ሞክረው። እኔ በቃል ኪዳን ነው ሚሰራው። በቃሌ ነው የምታመነው፣ ለቃሌ የቆምኩት ይሄዳል። በቃሌ መሰረት ቃል ኪዳን አለኝ። ደግሞ እያንዳንዱ ሰው ይንተረሳል፣ አይደል በአንድ ጉዳይ። እኔም በአማራ ላይ ይንተረሳልኝ። ሃይማኖቴ፣ በተለይ ኦርቶዶክሳዊ ማንነቴ ግድ ይለኛል። አማራ ኔም ብሎ ኔ መስደብ ሲጀምር እና በጣም መጻፍ ሲጀምር እና ብዙ ሰዎች ሊንኩን ሲልኩልኝ ሰውየውን አየውና ኮመንቶቹን ነው የማየው። ኮመንቶቹን ሳይ አሁን እንደ ዱሮ አይደለም ሕዝቡ መልሶ ገልብጦ በአናቱ ይተክለዋል፣ ግራ እስኪጋባ ድረስ ማለት ነው። ለአማራ ነው የምትታገለው ብሎ ሲሰድበኝ ኮመንት ነው ገብቼ ማየው። ኮመንቱን ሳይ የሚገርም ነገር ነው እሱ አንድ እሱ በሉ ሁለተኛ፣ ሰውዬውን ደግሞ አይዋል ሃይማኖቱ ምንድን ነው ለዋል። አማራ ሆኖ ወይ ጴንጤ ነው፣ አማራ ሆኖ ወይ የዋሃቢ እስላም። ስለዚህ እነዚህ ሁለት አካላት እኔ ዘመድኩኝ ሊወዱኝ አይችሉም፣ አይችሉም። ጽንፈኛ የፕሮቴስታንት አካል እና ጽንፈኛ አራጅ የዋሃቢ እስላም እኔ ሊወደኝ አይችልም። ስለዚህ እቀበለዋለሁ ማለት እየጻፈብኝ ያለው ሰውዬ ጎንደሬ ነው ከተባለ፣ ከዛ እኔ ወደ ጥናት ነው የሚሄደው ምንድን ነው እሱን፣ ምስል አገኘዋለሁ። የፖለቲካው ቅማንት ቢሮ አዲግራት እና መቀሌ የተከፈተለ ጸረ አማራ ከትግሬ የተዳቀለ ስኳድ ነው ማለት ነው። ጎጃሜ ነው ከተባለ ወይ ቅባት ነው ጸረ ኦርቶዶክስ፣ ወይ ደግሞ አገውሸኔ ነው። ወሎ ሆኖ ነው ከተባለ ጥርጥር የለውም የዋሃቢ ስላሙ ሌላ ነገር እስካሁን ከሸዋ የተናገረኝ ብዙም አላገኘሁም። ሸዋዎች ብዙም የተናገሩት ነገር የለም። ስለዚህ እኔ የሚሆነውን ነገር በሙሉ ተቀብዬ ነው። ሴት ከሆነች ምንድን ናት? ማናት? ወዲያው አጠናት አለው፣ ይገባታል እንዲሁም በረኪና ያለ መጠጣቷን ወንድ ከሆነ፣ ኧረ ይገባዋል እንዲህ በስድብም ካረፈ ከወጣለት ነው እና የአማራን ትግል ወጥተህ አማራ ተገደለ ምናምን ምናምን ስትል የሌላውን ትግል ይሄ የክፋቱ ክፋት የአማራን ትግል ይሄ የአማራን ትግል ይዤ ለህሊና እግዚአብሔር ፊት ስቀርብ እንዴት ዝም ብላለሁ? ብለ ካልመጣ መስጠቀም የአማራን ትግል ይዘ ታዲያ ውስጥ አንቱ ነው የምትሆን። ታዲያ ውስጥ አንቱ ከአንድ አማራ ሳንቲም ይፈልገው አይደለም ከአንድ አማራ ቤሳቤስ ይፈልገው አይደለም። የወላይታ ሰው ናቸው። ህሊና የሚባለው ህሊና ደግሞ እግዚአብሔር ለህሊናቸው ብለው አልዋሽም። ፍርድ ቤቱ እንኳን የጥፋተኝነት ማቅለያ ጠይቁ ስላላችሁ አልጠይቅም። አማራ እንዲህ አድርጓል፣ አማራ እንዲህ ተፈጽሞበታል፣ አማራ እንዲህ ተበድሏል ብዬ የጻፍኩትን የምናገረውን የማምንበት ነው። ይሄን ያልኩት እንዲሁ ጨምቆኝ ነው ምናምን አልልም። ለዚህኛው እድሜ ምንድን ነው ፈልገው እንዲሁ ተሰቃይጭ መሞት እፈልጋለሁ ከነ ንጹሕ ህሊና ያሉ አማራ የጠይቃቸው መሰላቸውን። አንድ አማራ ሚስታቸውን አይጠይቅም። ወደ ስድስት ነው አምስት ልጆች አሉ ለምግብ የደረሱ ለስራ ያልደረሱ ልጆች አሏቸው። ተሯሩጠው መጽሐፍ ሽጠው ጋዜጣ ላይ ጽፎ ነበር የሚያስተዳድሯቸው የህዝብ ምክር ቤት ናቸው። ባለቤታቸው ወይዘሮ ጸጋ ችግር ላይ ናቸው። አንዳንድ ጊዜ አንዳንድ ሰዎች ሲያወሩ እንደውም ይሰጣቸዋሉ። የባንክ ቡካቸውን ምናቸውን ሰጣቸውና እስቲ ይርዷቸውናሉ። አማራ ማለት እኮ እንደዚህ ነው። አንድ ቀን የሻማ ማብራት ወጥተው ወጥተው የሻማ ማብራት አቶ ታጆስ ታንቱ ለአማራ ለአማራ ድምጽ የሆኑ ልሳኔ የሆኑ ናቸው ብለው አንድ ሰው የሻማ የሻማ መብራት፣ አያበራላቸው፣ በጸሎት አያስባቸው። አማራ ማለት እንደዚህ፣ ለህሊና ለህሊና ትጮህለት አለ፣ ለህሊና ድምፅ ትሆነው አለ፣ ለህሊና እንጂ አይሆንም። አማራ ለራሱ ብሔርም አይሆንም፣ የሚጮህለትም የማይሆን በጣም የታዘብኩት ነገር አማራ ቤቱም ውስጥ የራሱ ዘመዶች የራሱ ምናምን አይልም በውጭ ለመታየት ደግነቱ፣ ሩሩህነቱ፣ ምናምንነቱ እቤት ውስጥ ሳይሆን ውጪ ለመታየት ነው ሚላላት እርግማን ይሁን በረከት እግዚአብሔር ይውቅ። አላክ ቻላክ ወላይታው ይሰድቧቸዋል። አቃጣሪ ባንዳ፣ ይሁዳ ይሏቸዋል። የወላይታ ጴንጤና የኦሮሞ የውሃቢ እስላም፣ የኦሮሞ ጴንጤ ይሰድባቸዋል። ምን ይላቸዋል? እና ልክ የአማራን ትግል ስትይዙ ብዙዎቻችሁ ገንዘብ ያለው ምናምን ከመሰላችሁ ሌላ ጉዳይ ሌላ ገንዘብ